ላይ ካውንተር ላምበርጊኒ ያለው ሪያክሽን ልነግርህ አልችልም። ሚዲያዎች ኢንተርቪው ደውሎኝ ሲጠይቁት ሌላኛው ዓለም ላይ ነው እንደገባሁ ብየራሰን ጥቂት ወደ ዱባይ የሄደው በማያባራው ጦርነት ተማሮ የዩኒቨርሲቲ ትምህርቱንም አቋርጦ ነበር። ሁሉም ለበጎ ነው የሚለው አባባል በትክክል የሚገልጸው ሳሙኤል ባይሳ ከቀን ሰራተኝነት ወደ ዓለም አቀፍ ሞዴልነት በአንድ ጀንበር የተቀየረው የኢትዮጵያዊው ሳሚ አስደናቂ ሕይወት። መቼስ ሰዎች ነንና ስለ ራሳችን አብዝተን እንጨነቃለን። መቼ የሆነ የተሻለ ህይወት የሚኖረኝ ብለን ማብሰልሰላችን፣ አንዳንድ ጊዜም አመራራችንና በህይወት ተስፋ መቁረጥ ሁሉ ያጋጥመናል። ግን ደግሞ የፈጣሪ ክንድ መቼ ካለንበት ዝቅታ ወዳላሰብነው ከፍታ እንደሚያወጣን አይታወቅም። እምነት የጎደለን እኛ ታዲያ ነገሮች በእኛ ጉልበትና እውቀት ብቻ የሚስተካከሉ እየመሰለን ስንባክን እንኖራለን። ነገር ግን አንዳንድ ጊዜ ከሮጤ አንጋጠጠ እንዲሉ ያልታሰበች አጋጣሚ ሁሉ ነገራችንን ትቀያይረዋለች። በእርግጥ እንዲህ ያለችው ቅጽበት ለሁሉም የምትመጣም አይደለችም። እድል ቀንቶን ከመጣች ግን እድሜ ልካችንን ያላሰብነውንና አለመነው እንኳን የማናውቀውን ድል ታጎናጽፈናለች። በዚህ መልኩ እድል የጎበኘችውን ከመቅጽበት ከጉልበት ሰራተኛነት ወደ ዓለም አቀፍ ሞዴልነት የተቀየረውን ሳሙኤል ባይሳ ታዲያ የዛሬ ባለ ታሪካችን ነው። እናንተም ይህን አስደናቂ ታሪክ እስከ ፍጻሜ በመከታተል በኢትዮጵያዊ ወንድማችን ስኬትም አብረን እንድንደሰት እንጋብዛችኋለን። ቻናሉን ሰብስክራይብ ቪዲዮውን ላይክ በማድረግ እንድታበረታቱንም እንጠይቃለን። ለመግቢያችን ላይ እንዳጫወትናችሁ ሳሙኤል ባይሳ ወደ ዱባይ ያቀናው በጦርነት ምሬት የዩኒቨርሲቲ ትምህርቱን አቋርጦ ነበር። በዱባይ ፈታኝ ሙቀት ለማሰብ የሚከብደውን የጉልበት ሥራ እየሠራ ኑሮውን እየገፋ የነበረው ወንድማችን እንዴት በአንድ ጀንበር ሕይወቱ ተቀየረለት? ወጣት ሳሙኤል ባይሳ እንደ አብዛኛው የሀገሬ ወጣት ተምሮ ለቁም ነገር መብቃትና ቤተሰቦቹን መርዳት ህልሙ ነበር። ህልሙን እውን ለማድረግ ታዲያ ዩኒቨርሲቲ ገብቶ መማር ይቀጥላል። ቢዝነስ ማኔጅመንት መርጦ ትምህርቱን ሲከታተል ከቆየ በኋላም ሊመረቅ የወራት ዕድሜ ብቻ ይቀሩታል። ነገር ግን ራችን የተለያዩ አካባቢዎች የሚለኮሰውና ማቆሚያ ያጣው ጦርነት እክል ሆነበት። እንደምንም ትምህርቱን ቢጨርሰው እንኳን በአካባቢው ሰርቶ የራሱንም የቤተሰቡንም ህይወት የሚለውጥበት ምቹ ሁኔታ እንደማይኖርም እርግጠኛ ሆነ። ይህኔ አማራጭ ሆኖ የታየው ደግሞ ስደት ነበር። ተምሬ በተማርኩበት መስራት ቢያቅተኝ የወጣትነት ጉልበቴን ለውጭ አገራት ገብሬ ገንዘብ ማግኘት አያቅተኝም ብሎም ቆረጠ። እናቴን በሞት ሳላጣት የተሻለ ህይወት ልስጣት ብሎም ወደ ዱባይ ተሰደደ። በዱባይም በአንድ ግዙፍ የግንባታ ስራዎችን የሚያሰራ ድርጅት ውስጥ ተቀጠረ። ከኢትዮጵያ ሲወጣ በተፈጥሮ የተሰጠው ገራገር ጸባዩን እንደያዘው ነበር። በዚህ መልኩ ህይወትን ለማሸነፍ በየቀኑ ከባዱን የዱባይ ሙቀት ተቋቁሞ ሲሸከም፣ ሲቆፍር እንዲሁም በአሰሪው የታዘዘውን ሁሉ ሲፈጽም ይውላል። ከእለታት አንድ ቀን ታዲያ የእለት ስራውን ጨርሶ ግንባታ ሲሰራ ከዋለበት ግቢ በመውጣት ወደሚያድርበት ቤት ጉዞ ይጀምራል። ወደ ቤት የሚሄደው ለነገ የጉልበት ስራ የሚሆነውን አቅም አጠራቅሞ ለመመለስ እንጂ ሌላ አንዳችም ሀሳብ አልነበረውም። የስራ ልብሱን ለብሶ በዱባይ ጎዳና ሲራመድ ታዲያ ሕይወቱን ለአንዴና ለመጨረሻ ጊዜ የቀየረ አጋጣሚ ተፈጠረ። የሆነው እንዲህ ነው። ሳሙኤል ከስራ ደክሞ ወደ ቤቱ ሲመለስ መንገድ ላይ በፊልም እንጂ በአካል አይቶት የማያውቅ እጅግ አስደማሚ ላምቦርጊኒ መኪና ይመለከታል። ሳሚም ይችኑ መኪና እጅግ በመደነቅ ቆሞ እንደሞኝ ይመለከታታል። መስታወቷ ጥቁር ሆኖ ለሳሚ አልታየውም እንጂ የመኪናዋ ባለቤት ከውስጥ ሆኖ እየሆነ ያለውን ሁሉ እየተከታተለ ነበር። ኢትዮጵያዊ ለፍቶ አደር መኪናዋን ቆሞ አንዳች ተአምር እንዳየ ነገር ሲመለከታት የታዘበው የላምበርጊኒዋ ባለቤት ጠርቶ ለምን እንደዚህ ተደንቆ እንደሚያያት ይጠይቀዋል። ገራገሩ ሳሚ ታዲያ እየተፈለቀለቀ በአገራችን ይቺ መኪና የለችም፣ ደግሞ በጣም መወዳት ብሎ ይመልሳል። ይህንን የሚመልሰው ለአማርኛ በቀረበ በተሰባ በር እንግሊዘኛ ነበር። የላምበርጊኒዋ ባለቤት ደግሞ እጅግ ሀብታምና የመኪና መሸጫ ያለው ሰው ነበር። የሳሚ የዋህነት አስደንቆት ይህን ያክል ከወደድካት ግባና ላንሸራሽር የሚል ግብዣ ያቀርብለታል። ትሑትና ልበቅናው ሳሙኤል ባይሳ በቀረበለት ግብዣ እጅግ ደስ ቢሰኝም ዘሎ እንዲህ ያለችው ውብ መኪና ውስጥ መግባቱን ግን አልፈለገውም። አይን እኮ የቀን ስራ ነው የዋልኩት፣ ሲሚንቶ ሳቦካ ፈርስ ሸከም ልብስ እንዲያለ ቀነጡ መኪና ውስጥ አልገባም ብሎ መለሰ። የላምበርጊኒዋ ባለቤትም የሰውን ክቡርነት የሚረዳ ነበርና ቁስ ከሰው ልጅ በታች ነው ብሎ እንዲገባ አደፋፈረው። ሳሚ በማንገራገርና በመደነቅ መካከል እየዋጀቀ ላምበርጊኒዋን ከፍቶ ገባ። የመኪናዋ ባለቤት ደግሞ ሁሉንም ሁነት እየቀረጸው ነበር። በአንጻሩ ሳሙኤል እየተቀረጸ እንደሆነ ፈጽሞ አያውቅም። ያላሰበው ቦታ በመገኘቱ እየተደነቀ ይስቃል፣ ይደሰታል። በደስታው የተደሰተ የመኪናዋ ባለቤትም በዱባይ አውራ ጎዳናዎች እያስከረከረ ተጨማሪ ደስታ እንዲፈጥርለት ይሞክራል። ለአስር ደቂቃ ገደማ የልቡን መሻት ከፈጸመለት በኋላ ታዲያ ሳሚ አቧራ የጠገበ የጉልበት ስራ ልብሱ እንደለበሰ ከቅንጧ መኪና ይወርዳል። ሕይወትም የቀድሞ መልኳን ትይዝና ወደ ቤቱ ገብቶ ያገኘውን ቀማምሶ በነጋታውም ወደ ለመደ የጉልበት ስራ ይገባል። በሌላ በኩል ደግሞ ከሳሚ ጋር የነበረውን ቆይታ ሁሉ በተንቀሳቃሽ ምስል ቀርጾ ያስቀረው የላምበርጊኒ መኪናዋ ባለቤት ቪዲዮውን የቲክቶክ ገጹ ላይ ይለቀዋል። በሳሚ የዋህነት የተደመሙ ህይወቱም፣ ልባቸውን የነካቸው ታዲያ እንደ ጉድ ተቀባብለው ተመለከቱት። በአንድ ቀን ብቻ ሚሊዮኖች ክስተቱን ተመለከቱት። ለሳሙኤል ባይሳ ህይወት ለዋጭ ነገሮች መፈጠር የጀመሩት ታዲያ እዚህ ጋር ነው። ብዙ ሚሊዮኖች የሳሚን ቪዲዮ ተመልክተው ቢደነቁበትም በዱባይ የሚኖር አንድ ሞዴል ግን በቪዲዮ ከመገረመም አልፎ አንዳች ነገር ማድረግ እንዳለበት አሰበ። ይህ ሞዴል ኤሪክ የሚባል ሲሆን በዜግነቱ ደሞ ካሜሮናዊ ነው። ኤሪክ ኑሮውን በዱባይ እያደረገ ሲሆን በዛ ዕውቅ ሞዴልና የናጠጠ ቱጃርም ጭምር ነው። ነገሮች ዛሬ ላይ እንዲህ አልጋ በአልጋ ይሆኑ እንጂ መነሻው ግን ልክ እንደ ኢትዮጵያዊ ሳሙኤል ባይሳ ነበር። የሳሚን ቪዲዮ አይቶ እንደ ሌሎቹ ተገርሞ ብቻ ያላለፈውም ለዚህ ነው። የአሁኑ እውቅ ሞዴልና ከበርቴ ኤሪክ ከስምንት ዓመታት በፊት ልክ እንደ ሳሚ በጉልበት ሠራተኛነት ተቀጥሮ የሀብታሞችን ፎቅ ሲሰራ የሚውል ምስኪን ነበር። በእሱ መንገድ እያለፈ ያለ ኢትዮጵያዊ በቲክቶክ ሲመለከት ታዲያ ማገዝ አለብኝ በሚል መሻት ያፈላልገው ጀመር። በመጀመሪያ በተመለከተው የቲክቶክ ቪዲዮ ስር ገብቶ ይህን ልጅ ማግኘት እፈልጋለሁ፣ አድራሻውን የምታውቁ አግዙኝ ብሎ ጻፈ። ነገር ግን አንድም አድራሻውን የላከለት ሰው አልነበረም። ነገር ግን ኤሪክ ልረዳው ፈልጎ ነበር። አጣሁት ብሎ ዝም ማለትን አልፈለገም። እንደገና የቲክቶክ ቪዲዮን ሲመለከት የዛ የቀን ሰራተኛነት ልብሱን እንደለበሰ ለአምበርጊኒ ውስጥ ስገባ የኮንስትራክሽን ልብሱ ላይ ደግሞ የአሰሪ ድርጅቱ አርማ ነበር። ሞዴል ኤሪክም በዩኒፎርሙ ላይ የተጻፈውን ታይገር የሚባለውን ድርጅት ለሁለት ተከታታይ ቀናት ይፈልጋል። ይህ የኮንስትራክሽን ድርጅት ታዲያ ግዙፍ በመሆኑ እንደ ሳሚያ ያሉ በርካታ የጉልበት ሰራተኞች አሉት። ሞዴል ኤሪክ ታዲያ አሁንም ተስፋ ባለመቁረጥ ድርጅቱ ድረስ ሂዶ፣ ፎቶን እያሳየ ይህን ልጅ ታውቁታላችሁ ወይ ማለት ጀመረ። ከዚያም አብሮት ከሚሰሩት መካከል ያገኝና እንደሚያውቁት ስሙም ሳሙኤል ባይሳ እንደሚባል ይነግሩታል። በመጨረሻም ሞዴል ኤሪክ ፈገግታ የማያጣው ሳሚን ያገኘዋል። ኤሪክ በእግር በፈረስ ፈልጎ ሳሚን ካገኘው በኋላ እሱም የጉልበት ሰራተኛ እንደነበርና በዚህ ምክንያት ሊያግዘው እንደተነሳሳ ካጫወተው በኋላ አብሮት የማስታወቂያ ስራዎችን እንዲሰራና የሞዴሊንግ ሙያን እንዲቀላቀል ይጋብዘዋል። ለሳሙኤል ባይሳ ግን ነገሩ ሁሉ ግራ የሚያጋባ ነበር። እንዴት የማያውቀኝ ሰው እኔን ለመፈለግ ይሄን ሁሉ ርቀት ይጓዛል? የጉልበት ሥራ የሚሠራ ሰው ሞዴል ሊሆንስ እንዴት እችላለሁ? እያለ ይደነቃል፣ ይጠይቃል፣ ግራ ይጋባል። ኤሪክ ደግሞ እኔም እንዳንተ ነበርኩ ብሎ አደፋፍሮ ሳሙኤል አብዝቶ በሚወዳት ላምበርጊኒ ሲያንሸራሽረው ይውላል። ምሳ ከጋበዘው በኋላ በቀጥታ የወሰደው ወደ ስቱዲዮ ነበር። ፊቱን ሜካፕ እንዲሰራ ካደረገው በኋላ ዘናጭ ጽሁፍ እንዲለብስ በማድረግ እንደ ሞዴል ፎቶዎች እንዲነሳ ያደርገዋል። ሰው ኑሮውን ይመስላል ይባል የለ። የጉልበት ሥራ ልብሱን አውልቆ ማራኪ ልብሶችን ሲለብስ በቅጽበት የተዋጣለት ሞዴልም መሰለ። ኤሪክ ደግሞ ኤሪክ ደግሞ የሳሚን የስቱዲዮ ፎቶዎች በኢንስታግራም ገጹ ላይ አጋራቸው። በኢንስታግራምም በርካቶች ተመለከቱት፣ ወደዱትም። ከዚህ በኋላ ሁሉም አልጋ በአልጋ መሆን ጀመሩ። ከሆቴሎች እስከ ሪል እስቴቶች በርካታ ድርጅቶች ማስታወቂያ እንዲሰራላቸው ይጠይቁት ጀመር። አሁን ታዲያ የቀድሞ ጉልበት ሰራተኛ የአሁኑ ሞዴል ሆኖ የማስታወቂያ ስራዎችን እየሰራ ነው። የመኖሪያ ፍቃድ ለማግኘትና መንጃ ፈቃድ የማውጣት ሂደትን ጀምሯል። በሞቃታማ ዱባይ ከወር እስከ ወር ላቡን ጠፍ አድርጎ 800 ድራም ወይም 30 ሺህ ብር ገደማ ያገኝ የነበረው ሳሙኤል ባይሳ አሁን በሞዴሊንግ ሥራዎች ጠቀም ያለ ገንዘብ ማግኘትም ጀምሯል። ወደፊት ደግሞ ሀገሩን የሚያስጠራ ዓለም አቀፍ ሞዴል ለመሆን ጥረቱን ጀምሯል። የሳሚን የሕይወት ለውጥ ያዩ ኢትዮጵያውያንም ደስታ ደስታችን ነው፣ እንኳን ቀናህ የአገራችን ልጅ እያሉት ነው። ልበቅኖች ቢበዙ እንዲህ በብዙዎች ፊት ላይ ከሐዘንና ትካዜ ይልቅ ደስታና ፈንጠዝያ በበዛ ነበር። ሳሚ የቀን ሥራ ልብሱ እንደለበሰ እንዲቢያ ያደረገው ሰው አስታውሱ። ከዛም በቪዲዮ ተነክቶ እሱን በእግር በፈረስ አፈላልጎ ህይወቱን የቀየረለትን ሰው አስቡ። እነዚህ ሰዎች ሳሚን በመርዳታቸው የጎደለባቸው ነገር የለም። ለሳሚ ግን ብዙ ሞልተውለታል። እናም ለሳሙኤል ባይሳ መጨረሻን ያሳምረው እያልን፣ ሁሌም መልካም አድርጉ መልካምነት መልሶ ይከፍላልና በሚል መልእክታችን ዝግጅታችንን እንፈጽም።